ሰዓት ስተዋለም ቼ መሰለሽ ልጅ አግኝተሽ ተጨራሽ። እኔ የምለው ሱመያ አዩን በብሮ የምትበልጣት እስኪ ንገረኝ። ልጆቿን በትል አል አዩን ከሳሱመያ የበለጡ ልጆች ልታፈራለት ይችላለች። ግን እሱ የራስ ምርጫ ነው። ና ይመለክተኝ። ነገር ግን ይችልጅ ለአንተ ብላ ብዙ ነገር እየሆነች ነው። አንተ የእሷም እንደ መሆን አንተ ምንም እየመሰለ አይደለም፣ ከቁም ነገርም እየቆጠርካት አይደለም። ራችን እንግዲህ የሀዩን ጓደኛ እንደምትሰማት ናት ማለት ነው። የሀዩ ጓደኛ እንደምትሰማት ናት ሱመያ ናት። የሀዩን ጓደኛ ባል ወስደችው ወይስ

ጠበስልሽ ምን ይቆላልሽ፣ ምን ይቀቀልልሽ፣ ምን ይጠበስልሽ ምን ነው ሽንዴ ሜሬ እንዳነዋልሽ ምን ነው አናቱ ላይ ሰይዲ አናት ላይ እየታልሸናዋልሽ። እሷ እንደው አንዳንዴ ምን እንደምል ብቻ ግራ ግብት ትብሎኛል ማለት ነው። ወላሂ እሰው ቤት ላይ እሰው ትዳር ላይ እሰው ባል ላይ ሄዶ ፊጥ ማለት ነውር ነው። ቆይ ቆይ ቆይ ቆይ ባልሽ የለም እንዲ እንደ ባልሽ ምናለ ቢሰነክልሽ፣ ባልሽ ምናለ እግርሽን ቢሰብረው። ይሄ ሴታ ሴት ባልሽ ማለት ነው። ስመየን ታዋትና ናቶሎ እንግዲህ ሱመያ ለሱመያ ድርሱልኝ ማለት ነው። ሱመያ ሱመያ ባልሽን ተቀበይና ይኸው እንደዚህ እንዲተከሉ ባህናታቸው እንዲተከሉ ኮሮሮክ ሳዲደም ለምን መርዝ አጠጣ ማየት መርዝ። ይኸው አሁንም ተቀበይና አሁንም እንደዚህ ያንጨረጨራ ትናንትና ብዙ ውስጥ ለፈደፈ ነበር፣ አላሰራንበትም። ቪዲዮ ባስዋ ተዛናታለ። ላኪን ግን አሁን ሁለተኛ መልሰማት አለች አንተዋትም መልሳ ማለት ነው። ታዩ ጋር ሂዲያ ላዩ አንድ ብርጭቆ ኮሮሮክስ፣ ምን አንድ ብርጭቆ ኮሮሮክስ፣ አንድ ብርጭቆ የአይጥ መርዝ፣ እንደሱ አንድ ብርጭቆ አይጥ መርዝ፣ ለሁለታቸውም አንድ አይነት የአይጥ መርዝ አደራጅተው እንዲጠጡ፣ ባልሽን ይዘሽ ሲሆን ሲሆን ከልጆች ጋር ብቅ በይ ብቅ በይ ማለት ነው። ከዛም በኋላ ይውጣላቸው፣ ይንጨርጨሩ፣ እንዲንጨርጨሩ ብቅ በይ ተባልሽ ጋር ማለት ነው።

በብለጠፍኩት አየህ ምግብ አይጣፍጥም፣ ምግብ አይጣፍጥም። ናት ቆንጆ ምግብ ሻ አይጣፍጥም። እንደሱ መሄድ አይደለሽም። እንደሱ መሄድ ምግብ እንደ ሱመያ አይደለሽም። እንደ ሱመያ ምግብ መስራት አትችይም። እንደ ሱመያ ምግብሽ አይጣፍጥም ነው ብራታ አለ። ከሱመያ አልበለጠችም። ተመውደድ፣ ተማፍቀር መፈቀርን የሚያክል ያክል ነገር የለም። ሱመያ ስላፈቀራት እንጂ ስለወደዳት እንጂ ታንዳይ ለሁለት ልጅ ወለደላት ስለወደዳት እንጂ አሁንም ተየመን ኢትዮጵያ፣ ተኢትዮጵያ የመን፣ ተሰንአ ጊዛን በጂዛን ሰና የሚሯሯጠው ስለወደድ ያብቻ ነው። ትናንት እኮ መልስ ተመልሶልሽ ነበር። ትክክለኛ መልስ ትክክለኛ መልስ መልሶልሽ ነበር። ሸጋይቱ የዝም ቦታት፣ ዝም ጥልቅ፣ ዝም ጥልቅ፣ ዝም ጥልቅ፣ ዝም ጥልቅ ታለሽ አንቺ ዝም ብለሽ። ላኪን ግን ልብ የለሽ። መብለጥና አለመብለጧን እኮ እያየን ነው፣ ማን እንደሚበልጥ ማን እንዳልበለጠ ማን እንደሚበልጥ እያየን ነው? ላኪን ግን ባህር ዳር ለምን እንደነርክ። ጎንደር ገና ጎንደር ይሄድ ያለ ገና ከሱመያ ጋ ይገናኛሉ። ናንቺ ብላኝልሽ እንጂ ናንቺ ብላኝልሽ ነቀርቀም በኋላ ለምትንቀራቀቢው ማለት ነው። ስለዚህ እሰው ትዳር ውስጥ ገብታ ተመበጥበጥ እሰው ትዳር ውስጥ ገብታይ ተመፈትፈት ውጭ ተሰው ህይወት ውስጥ ውጭ ወይ ደግሞ ባንዲ ፊትሽ ሦስተኛ ሰይድ ሙስጥሮ ለውስጥ ያሹ ነገር ታለሽ ተናገሪ ማለት ነው። በእኛ በኢስላም ስላን አይፈቀድልንም እንደዛ ነገር። ላኪን ግን አንቺ ተሆንሽ መሳ ነው እቱ ይውጣልሽ ማለት ነው። አዩ እንኳን አንድ ልጅ ቀርቶ አይደለም አስር ይታርክስ መጀመሪያ ያገኛቸው የሱመያ አለች እንጂ ያዩ ልጆች አይደለም። አዩ መታ እንደ መዥገር ተለጠፈች እንጂ ሱመያ አይደለችም የተለጠፈች። ወዲያ አዩ ናት ሰው ቤት ላይ ሰው ትዳር ላይ ሰው ባል ላይ ሰው ልጆች ላይ ሞቀ ትዳር ላይ ሞቀ ፍቅር ላይ የሞቀ ቤት ያፈረሰች፣ ይሄ ሁሉ የበተነችው፣ ይሄ ሁሉ መንሰየው የአንቺ ጓደኛ ናት። ልክስክስ ልክስክስ ማለት ነው። ራስ ወዳድ ራስ ወዳድ ናችሁ እናንተ ጠቅላላ አንቺም ሆንሽ ጓደኛሽም ሁለታችሁም ራስ ውዳር ናችሁ። እናንተ የሱመያን ያህል ጀግንነት የላችሁ፣ የሱመያን ያህል አስተሳሰብ የላችሁ። አስተሳሰብ ቢኖራችሁ ኑሮ ጭንቅላት ቢኖራችሁ ኑሮ ቢኖርሽ ኑሮ ሁለቱን ማስታርቀሽ፣ አንቺ ሰው ብትሆኚ ኑሮ ሁለቱንም ሱመያንም ያችል ማስታርቀሽ፣ ሁለቱም በአንድ ተስማምተው እንዲኖሩ ታደርጊ ነበር። ግን ራስ ውዳር ስለሆንሽ ዝቃይ ስለሆንሽ የዝም ቦታ ስለሆንሽ ይህን ሁሉ ነገር ታበጣብጫለሽ። ተወዲያና ተወዲያ ተፈተፈቻለሽ፣ ተፈተፈቻለሽ። ነገ እነሱ ይታረቃሉ። አንቺ ግን ጠር እንደምትቀሪው ወቂ ትገለበጫለሽ፣ ትገለበጫለሽ። ላኪን ግን ተሱመያ ትበልጣለሽ ነው ቅጣቢዋንም ለቅዳጊዋንም አታገኙ። ስለዚህ እንከባባር። እንግዲህ ምን ይዋጥሽ? ባህር ዳር ገብቷል። ነገ ደግሞ ጎንደር ይገባል። በቃ ያማቶቹን አገር እንደፈለገ ዘና ፈታ ብሎ ፈለገውን ተዝናንቶ ይመጣል። ፈለገበት ይቀመጣል። ነገ ደግሞ ስም እያነኝ እዚሁ ታያለሽ። አይንሽ እንዲሁ እኮ ነው፣ ፈጡ ማለት ነው። ከሱመያ ምንም አትበልጥም እንጂ ሱመያ ወንድ ጀግና ናት። ሰተት ብላ ቤቷ ገብታ ነው ያወጣችው። አስለፍለፋት፣ አስቀባጥራት፣ አስወጡጣት። አስሮ ሰው አስሮ ወይም ደግሞ አግቶ ነው የሚያስለፈልፈው። ሱመያ ደግሞ በገዛ ቤቷ ቁጭ ብላ እና አስለፈለፈቻት። የዛን ያልና ሱመያ ጀግንነቷ የዛን ያልና፣ ላኪን ግን አንቺ የሰው ተዳሩ ነው። ትበልጣለች፣ አትበልጥም። አንቺ አይደለሽም የምታበላለችውና የምታሳንሽው። ባሏ ባይወዳት ታሱ ምይ ተ አዩ ባትበልጥ ይመላለስም ነበረ። የመን ተየመን አሁን መልሶ ደግሞ ሀገሯ ይሄድም ነበረ። ታሱ ሱመያ ስለምትበልጥ ነው። የሴት ልክ ጀግና፣ የሴት ወንድና ጀግና እንፈቁ ኮረሮ ኩስ ምን ነው? ወደ ማጽጃ የቤት ማጽጃው ምን ነው እንትን መሰላችሁ እንዴ? ተጋቱ የፈለጋችሁት ነገር አድርጎ ጠጡ። መገልገል ነው። ላኪን ግን በሰው ትዳር ውስጥ ገብተሽ የምትፈተፍችውን ነገር ያዩ ጓደኛ ውጭ ተሰ ይሁት ውስጥ። ስለ ራስሽ አውሪ፣ ስለ ራስሽ ኑሪ። አያገባሽም ስለ ሰይድ፣ አያገባሽም ስለ ሱመያ። ተከበሪ።